የዚህ የአላህና የሰው ሐቅ ማንም ይሆን ማን ከተጋጨ የሚቀደመው የአላህ ሐቅም አላህ ተባረክ ወተዓላ የከለከለውን ነገር መልእክተኛ የከለከሉትን ነገር ባል ካዘዘ ከጠየቀ አይ ማለት ግዴታ የሆንባት የእሱን ክብር ለመንካት ከእሱ ትእዛዝ ውጪ ለመሆን ሳይሆን ከማንም በላይ የሆነውን አላህን ተባረክ ወተዓላ ለማክበር እንደሆነ ከመንገድ ጋር ማለት ነ አንዳንዴ ጃሂል ሊሆን ይችላልባት ይሄኔ ማሳወቅ ሌላ ጊዜ የኢማን ድክመት የቀልብ ድርቀት ያለበት ሊሆን ይችላል። ይሄኔ መገሰጽ ፀጉር የመቀጠልን ስራ መስራ ለራሷ እንዲቀጠልላት የምታደርግ አላህ ረግሟቸዋል ከረሕመቱ ከዝነቱ አርቋቸዋል ብላ ስለዚህ ፀጉር ቀጣዮች፣ አስቀጣዮች የተረገሙ ናቸውና አይሆንም። ተመልከቱ ፀጉሯ ከመርገፉ ጋር ይሄን ለማድረግ ከመገደዷ ባለቤቷ እንዲደረግ አዟል፣ አስፈላጊ ሆኖ ተገኝቷል። ከመሆኑም ጋር ግን ራሱ ሐራም የሆነ ነገር ስለሆነ፣ ሌላ ችግር ስላለው፣ ተዝቢር ስለሆነ፣ ውሸት ስለሆነ አይሆንም አሉ። ታዲያ ፀጉር እያላቸው ጸጉር ለማርዘም አሊያ ደግሞ የተሻለ ጸጉር እንዳላቸው ለማስመሰል አርቲፊሻል ጸጉር የእንስሳት ጸጉር የሰው ጸጉር የሚያስቀጥሉ።

ለነቢ ነገረቻቸው ፈቃለት ቀጥላም አለች ኢነ ዘውጀሃ የልጄ ባል አመረኒ፣ አዞኛል አን አስለፊ ሻዕሪሃ፣ ፀጉር እንደቀጥልላት በአንዳንድ ዘገባዎች ፀጉሯ ላይ ራሷ ላይ የሆነ ነገር እንዳደርግ እንዳስቀምጥ አዞኛል። እንዴት ይሻላል? እንዴት ይታይ? አላለቻቸው ፈቃለ ነቢያ አሉ ላ አይሆንም አሉ ምክንያቱም ኢነሁ ሉዒነ ልሙሲላቱ ጸጉር ቀጣዮች ተረግመዋልና አይቻልም። የአላህን እርግማን ያስከትላል። ሙተፈቁን ዓለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ተማዓጠ ማለት ሰቀጣ፣ ረገፈ፣ ወደቀ ማለት ነው። አሱለ ፊ ሻዕሪሃ ማለት ደግሞ አዚዱ ፊህ ጸጉሯ ላይ መጨመር ሚን ገይሪህ ሌላ የራሷ ያልሆነን ጸጉር ጸጉሯ ላይ እንዲጨምር እንዳስቀምጥ እንዳኖር አዘዘኝ ባለው አለቻቸው። የአላህና የሰዎች ሐቅ ከተጋጨ የአላህ ሐቅ ነው የሚቀደም። ባል ሐቅ አለው። ከወላጆች ሁሉ የባል ሐቅ እንደሚበልጥ ተነግሯል። ከአላህ ውጪ ለማንም የሚሰገድ ቢሆን ለባል እንዲሰገድ አዘ ነበር ብለ ነቢዩ ሰላቱ ወሰላም <سؤال> <سؤال> ነገር ግን ይሄ ሁሉ ሐቅና ደረጃ ያለው ባል እንኳ ወንጀል እንዲሰራ ካዘዘ እሺ ማለት ግዴታ አይሆን ኢዛ ዳዓ ዘውጁ ዘውጀተሁ ባል ሚስቱን ከጋበዘ ካዘዘ፣ ከጠራ ኢላ ማዕሶየትን ለወንጀል፣ ወደ ወንጀል ፈዓለይሃ አንተምተኒዕ እንቢያ ማለት ግዴታ አለባት፣ ወላቱ ጂበ እሺ ማለት የለባት። አጅነቢ ወንደን እንድጨብጥ በያዝ፣ አሊያ ደግሞ ከአጅነቢ ጋር ተቀላቅላ አብራ ፊትለፊት ሆና እንድትቀመጥ አጅነቢ ፊት እንድትገላለጥ፣ ወንድሜ ነው ዘመዴ ነው ጓደኛዬ ነው አብረሽ ሁኒ ሰላም በይው ቢል እሺ ማለት ግዴታ የለባትም። ባል ነውና እንዴት የባልን ትእዛዝ ታምጽ ያለሽ አይባል። ወንጀልን እሺ ማለት እንደማይቻለው ሁሉ ግዴታ የሆን ነገሮችን ሲከለክልም እሺ ብሎ መከልከል አይቻል። ሶላት አትስገጂ ቢል፣ ሒጃብ አታድርጊ ቢል አይቻል። ፈርድ ረመዳን ጾም አትጾም ቢል እሺ ማለት አይቻል። ሱና ጾም ነው አስፈቀደውት ጾም የተባለ ፈርድ ጾም ብታሳውቀው መልካም። በተለይ ጊዜው ሰፊ ከሆነ ቀዷ አለብኝ ከፋር አለብኝ መጾም እንፈልጋለሁ ብላ ብታሳውቅ መልካም። ጊዜው ከጠበበ ማሳወቁም ማስፈቀዱም የግድ ነው። ይጠበቅባታል አይባልም። የዚህ የአላህና የሰው ሐቅ ማንም ይሁን ማን ከተጋጨ የሚቀደመው የአላህ ሐቅም። አላህ ተባረከ ወተዓላ የከለከለውን ነገር መልእክተኛ የከለከሉትን ነገር ባል ካዘዘ ከጠየቀ አይ ማለት ግዴታ የሆኑባት የእሱን ክብር ለመንካት ከሱ ትእዛዝ ውጭ ለመሆን ሳይሆን ከማንም በላይ የሆነውን አላህን ተባረክ ወተዓላ ለማክበር እንደሆነ ከመንገር ጋር ማለት። አንዳንዴ ጃሂል ሊሆን ይችላል ባል፣ ይሄኔ ማሳወቅ። ሌላ ጊዜ የኢማን ድክመት የቀልብ ድርቀት ያለበት ሊሆን ይችላል፣ ይሄኔ መገሰጽ። እነ እምራአተ ሚን አልአንሷር ዘወጀት ብነተሃ ከአንሷር ከመዲና ሴቶች መሃል አንዲት እናት ልጇን ዳረች። ከተዳረች በኋላ ታመመች። ህመሙን ተከትሎም ተማዓጣ ሻዕሩ ረአሲሃ የራሷ ፀጉር ረገፈ። ማዕጦ ማለት አስሉ ከመሰረቱ መነቀል መመዘዝ ማለት። ከስር ከመሰረቱ መመዘዙን መነቀሉን ተከትሎ ይወድቃል፣ ይረግፋል፣ ይሰባበራል። ፀጉር ለሴት ልጅ ትልቁ ውበት ነው። ሴት ልጅ ጸጉሯን መላጨት ተከልክላለች በዲናችን። መቁረጡን ማሳጠሩን በተመለከተ የተንቢሃት ደርስ ላይ በሰፊው ዳሰና። ከፈረንጆች ከካፍሮች፣ ከጋጠወጦች፣ ከወንዶች ጋር ለማመሳሰል ከሆነ ሐራም ነው። እጅግ በጣም በዝቶ መንከባከቡ መጠበቁ አስቸግሯት ከሆነ ባሏን አስፈቅዳ የምታደርግ ችግር የለውም ብለናል። ሆኖም ግን የሌላትን ጸጉር መቀጠል የለባትም። ያላትን ቆርጣ ማስወገድ የለባትም የሌላትን መቀጠል የለባትም ውሸትን ማስመሰል ዲን ል እስላም ውበትን ጀማልን የሚወዱ ዲን ነው ሴት ልጅ አትገላለጥ አትቀንደብ ጸጉር አታስቀጥል ሲባል እስላም ውበትን የሚጠላ ሆኖ አይደለም ሴት ልጅ ውበቷን እንድትጠብቅ ያዛል ይመክራል በተለይ ባለትዳር ሆና ባሏ ይበልጥ እንዲወዳት በሷ ደስተኛ እንዲሆን ብላ ውበቷን መጠበቋ አጅርም ጭምራል። አይሻ ረዲየላሁ አንሃ አላህን ሲያወድሱ ሲያጠሩ ወንዶችን በጺም ሴቶችን በጸጉር ያስዋበው ጌታ አላህ ጥራት ይገባው ይሉ ነበር። ሕፃን ልጅ እንኳ ብትሆን ሴት ልጅ ጸጉሯ አይላጭ። አቂቃ ላይ እንኳ አቂቃ ሲወጣ የወንድ ልጅ ጸጉር ይላጫል ሱና ነው። የሴት ልጅ ግን አይላጭ። አንዳንድ የሻፊዒያ ፉቃሀዎች ይላጫል ቢሉ፣ ራጅሑ ትክክለኛው የሴት አይላጭ። ከፍ ብላ በሐዘን በአደጋ ምክንያት ከሆነ የምትላጨው ወንጀል ይሆናል። አላሁማ ይላ የግድ ሆኖ ከህክምና ጋር በተያያዘ ፀጉርን መላጨት ግዴታ ሆኖ ከተገኘ፣ ታማኝ ሁለት ዶክተሮች የጤና ባለሙያ ፀጉር መላጨት አለበት ካለ አሊያ ደግሞ የሚወስዱት መድኃኒት የጨጉርን መነቃቀል መጥፋት ያስከትላል፣ ሊያስከትል ይችላል ካለ ለጨጉር ተብሎ ህይወት ይጥፋ ይባል? ነገር ግን ታማኝ ዶክተር ይሄን ብሎ መሆን አለበት፣ በሌላ መድኃኒት የማይደን መሆን አለበት። ከዚህ ውጪ በሩራ ደረጃ ሳይደርስ ጨጉር ማስወገድ አይቻል። በተቃራኒው ደግሞ ማስቀጠል አይቻል። እናት ለልጇ ተጨንቃ ነቢን አለ ስላት ወሰላም መታማከረች። ይህ የሶሓቦች አዳ ነበር። መለያቸውን ማንኛውንም ነገር ያለ እውቀት አያደርጉም። ፈስአሉ አህለ ዚክር ተብሏል። ማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ተብላ የተለያዩ ሶሓቦች ወንዶችም ሴቶችም በአካል የመጡ ሌላ ሰው እያላኩ ነቢን ይጠይቁ ነበር፣ ያማክሩ ነበር። ስለዚህ ማንኛውንም ይጠቅመናል ብለን የምናስበውን ነገር ከማድረጋችን በፊት የሸሪዓ ሕክሙን ብይኑን ካላወቀን ቅድመን ልንጠይቅ ይገባል። ብዙ ሰዎች ካደረጉ በኋላ ነው የሚጠይቁት። አልያ ደግሞ ዝም ብለው አድርገው ትክክል አይደለም ሲባል ሲሰሙ ነው ወደ መጠየቅ የሚሄዱት። ይሄ በጨለማ መጓዝ ነው። ሸሪዓ ሙሉ እውቀት ላይ ሆነን እርግጠኛ ሆነን እንድንጓዝ ነው የሚፈልገውና ፈጃአት ለነቢ ወደ ነቢ መጣች። ፈዘከረት ዛሊከ ለሁ የሆነውን ነገር ለነቢ ነገረቻቸው። የልጁ አባል ባለቤቱ ታማ፣ ፀጉሯ በመርገፉ በመሰባበሩ በመጥፋቱ ምክንያት ሌላ ፀጉር እንዲገጠምላት ይፈልግ ነበር። አንዳንዴ ጨርቅና መሰል ነገሮችን ፀጉር እንዲመስሉ አድርገው ሊቀጥሉ ይችላል። ሌላ ጊዜ የእንስሳትን ፀጉር ሊጠቀሙ ይችላል። ሌላ ጊዜ የሌላ ሴትን ጸጉር ሊጠቀሙ ይችላል። ችግሩን ለነቢ ነገረቻቸው። ዩሪዱ አንተዳዓ ፊ ሸዕሪሃ ሸይአን የሚል ዘገባል። አማቱን ሄዱ ማከር፣ ጸጉሯ ላይ የሆን ነገር አድርጊ አለ። ለነቢ ሄዳ ነገረቻቸው። የልጇ ባል ያላትን ከማድረጓ በፊት ብሸርያ ይቻላል አይቻልም። እነ ዘውጀሃ አመረን ያነሱለ ፊ ሸዕሪሃ ባሏ ጸጉሯ ላይ ይሁን ነገር እንድቀጥል እና ይሀ ይሁን ነገር እንዳስቀምጥ እያዘዘኝ ነው ስትላቸው ፈቃላ ላ አይሆንም አሉ። ነቢዩ ዐለይሂ ሰላቱ ወሰላም ብዙ ጊዜ ላ አይሉ ቸር ናቸው አዛኝ ናቸው። ምንም ተጠይቀው አይሆንም አሉ። ነገር ግን የአላህ ጉዳይ የዲን ጉዳይ ሲሆን ላ ይላሉ። በሌላ አጋጣሚ ዒዳ ላይ ያለች ሴት ኩል ትቀባ እንዲህ ዓይኗን ታማለች ተብለው ተጠይቀው አይሆንም ብለው ከዚህ ፊት የነበራችሁበትን ችግር አስታውሱ፣ እንጂ በጃህልያ ዘመን ሴት ልጅ ባሏ ሲሞትባት ጨለማ ክፍል ውስጥ ተዘክቶባት ገላዋን ማትታጠብ ሆና ከሰው ጋር ማትገናኝ ብርሃን የማታይ ሆና ነበር የምትቆየው እኖ ታዲያ አራት ወር ከምናምን ረዘመባችሁ የሚል መልስ ሰጠው። ስለዚህ ጠንከር ማለት ያለብን ቦታ ላይ መጠንከር፣ ላላ ማድረግ ያለብን ቦታ ላይ ላላ ማድረግ የነብዩ ሱና። ሁሌ መለስለስ ተገቢ አይደለም። ሁሌ መጠንከር ተገቢ አይደለም። ፈቃለ ላ አይሆንም። ል ምክንያቱን ሲገልጹ ኢነሁ ሉዕነ ልሙውሲላቱ ጸጉር ቀጣዮች ተረግመዋል። የምትቀጥለዋ ምትቀጥለዋ ምታስቀጥለዋ ለዓን ላሁ ልዋሲለተ ወልሙስተውሲላ ጸጉር የመቀጠልን ሥራ ምትሠራ፣ ለራሷ እንዲቀጠልላት ምታደርግ አላህ ረግሟቸዋል ከረሕመቱ ከዝነቱ አርቋቸዋል ብሏል። ስለዚህ ፀጉር ቀጣዮች፣ አስቀጣዮች የተረገሙ ናቸውና አይሆንም። ተመልከቱ ጸጉሯ ከመርገፉ ጋር ይሄን ለማድረግ ከመገደዷ ባለቤቷ እንዲደረግ አዟል፣ አስፈላጊ ሆኖ ተገኝቷል። ከመሆኑም ጋር ግን ራሱ ሐራም የሆነ ነገር ስለሆነ ሌላ ችግር ስላለው፣ ተዝቢር ስለሆነ፣ ውሸት ስለሆነ አይሆንም። ታዲያ ፀጉር እያላቸው ጸጉር ለማርዘም አልያ ደግሞ የተሻለ ጸጉር እንዳላቸው ለማስመሰል አርቲፊሻል ፀጉር። የእንስሳ ፀጉር፣ የሰው ጸጉር፣ የሚያስቀጥሉ በተፈጥሮው ጸጉር ላይ ሌላ የሚደርቡ ምን ሊባሉ? ምንም ፀጉር የሌላት ጸጉሯ የረገፈን ሴት ላካሉ ነብይ ሰላተ ሰለ ኔታ ሙሉ በሙሉ በሌላ ፀጉር መተካቱ ይሁን ማወፈሩ ይሁን መቀጠሉ ይሁን የተከለከለ። አንዳንዴ ፀጉርን ብዙ አድርጎ ለማሳየት ፀጉር የሚመስሉ ፀጉር ማስያዣዎችን የሚጠቀሟሉ፣ እዚህ ውስጥ ነው የሚካተተው። ትልቁ ውበት የውስጥ ውበትን የልብ ውበትን መልካም ስነ ምግባር መላበስን ውስጥ ንጹሕ ካልሆነ ልብ ንጹሕ ካልሆነ መልካም ስነምግባር ከሌለ የፀጉር መርዘም የፊት መማር ዋጋ አይኖርም ውስጥ ንጹሕ ከሆነ መልካም አክላክ ካለ በመልካም አክላክ ሌሎች ነገሮችን መካስ ይቻላል